ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ ጥቅምት 10 2018 ዓመተ ምህረት እለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብሪያችሁን ቆየው በለጠ ካሳ ነኝ። እናንተም እየተከታተላችሁ አብራችሁን እንድትቆዩ ነው በአክብሮት የምጋብዛችሁ። በሰዓት የተለያዩ መረጃዎችን ይዣለሁ። እንግዲህ ከያስኳቸው መረጃዎች መካከል በአማራ ክልል የቀጠለውን ጦርነት ተከትሎ በመከላከያና በብልጽግና ባለስልጣናት በሚሊሻና በአድማ ብተና መካከል ያለውን አለመግባባት በተመለከተ እና በተለይ አሁናዊ ሁኔታዎችና ጦርነትና ውጊያ ባለባቸው ቀጠናዎች ያለውን ሁኔታ በተመለከተ የብልጽግና ባለስልጣናት ጭምር ካቀረቡት ሪፖርት እና ለቅርብ ወዳጆቻቸው ከተናገሩት የተገኘውን መረጃ በዝርዝር የማደርሳችሁ ይሆናል። መከላከያ ሆን ብሎ እያስመታን ነው፣ ስለዚህ አማራው እርስ በርሱ ይተላለቅ በሚል መከላከያ አቋሙን ይዞ የሚቀጥል ከሆነ እኛ ከወንድሞቻችን ጋር አንዋጋም፣ ወደ ፋኖ እንቀላቀላለን የሚል አቋም ጭምር መንጸባረቁን የሚገልጽ መረጃ ይዣለው። የምትከታተሉት ይሆናል። ብልጽግና በሀገር አቀፍ ደረጃ ለሚገኙ የመንግስት ዋና ዋና ሚዲያዎች፣ እንዲሁም ደግሞ የመንግስት ደጋፊ ማህበራዊ ሚዲያዎች፣ በአጠቃላይ የብልጽግና የሚዲያ ሰራዊት አዲስ ስምሪት ተሰጥቷል። ከዚህ ጋር በተያያዘ የተገኘ መረጃ አለ፣ ወደ እናንተ የማደርስ ይሆናል። የሚዲያ አጀንዳዎችና አቅጣጫዎችም ተሰጥተዋል። ይህንን በተመለከተ ወቅታዊ የብልጽግና የሚዲያ ስምሪት ምን ይመስላል በሚለው ላይ ምናልባት ወደፊት መረጃዎቹ ማህበራዊ ሚዲያ ላይ ከምታዩአቸው ዛሬ የምታዩአቸው ዛሬ ቀድሞ ስምሪትና አቅጣጫ የተሰጠባቸው ናቸው። ለኢትዮጵያ ብሮድካስቲንግ ኮርፖሬት ጋዜጠኞች ጭምር ስልጠና እየተሰጠ ነው። ጋዜጠኞቹ ባለው ባለመስማማታቸው ረፍት ይወጡአሉ። ከዚህ ጋር በተያያዘ ያለው የሚዲያ ስምሬት ምንድን ነው የሚለውን ጨምሮ በተለያዩ አካባቢዎች ያሉ አውደ ውጊያዎችን የግንባር ዝርዝር መረጃዎችን ይዣለው። ጠዋት ጀምሮ ወሳኝ በሆኑ ስትራቴጂክ ቦታዎች ላይ ሲደረግ በነበረው ውጊያ ያለውን አጠቃላይ ሁኔታና የኮሎኔሉን ከከበባ ለማውጣት የተደረጉ ያሉት ድጋፍ እና የሽፋን ወይም ደግሞ ተጨማሪ ኃይልን በተመለከተ እንደዚሁ የግንባር መረጃዎችን በዝርዝር አሰናድቻለሁ የተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ህወሀትንም በተመለከተ በዲፕሎማቶች በኩል አዲስ እንቅስቃሴ መጀመሩን የሚገልጽ መረጃ ይዣለሁ። የተከታተላችሁ አብራችን ቆዩ። በተለያዩ አካባቢዎች አውደ ውጊያዎች የግንባር መረጃዎችን፣ የደፈጣ ጥቃቶችን፣ መደበኛ ውጊያዎችን የተመለከቱ አጠቃላይ በአማራ ክልል ያለውን ዝርዝር የውሎ መረጃ በዚህ አጭር ሰዓት የምትሰሙ ይሆናል። እየተከታተላችሁት ቆዩ። ከመከታተል ባሻገር ሀሳብ፣ አስተያየት ቢኖራችሁ ጥቆማ፣ ዜና ስጅሜል ዶትኮም በሜሴንጀር በቴሌግራም በዋትሳፕ እያደርሳችሁ ለሆነ በእጅጉን የማመሰግነው። እንግዲህ ዛሬ ያው ይሄ ሁለተኛ መርሃ ግብር ነው። በጠዋቱ የመርሃ ግብር በዛሬ ሁለት የስርዓተ ቀብራቸው እየተፈጸመው ሀጂ ሙፍቲ ኡመር ኤድሪስ ደመቀ በኢትዮጵያ ሕዝብ ምን ያክል ተወዳጅ እንደሆኑ እንግዲህ በአስክሬን ሽኝታቸው ላይ በማህበራዊ ሚዲያ የታየው ምላሽ በእጅጉ የሚገርምና ታይቶ የማይታወቅ ነው ተብሏል። በዚህ እንግዲህ ከሶስት ዓመታት በፊት በተለይ በኢትዮጵያ እስልምና ምክር ቤት ፕሬዝዳንትነታቸው በግፊትና በፖለቲካ ሻጥር ከወረዱ በኋላ የኢትዮጵያ ሕዝብ ያሳያቸው ፍቅር እሳቸውም ለሕዝብ ያላቸው ፍቅር እንግዲህ በዚህ ተገልጿል። ብዙዎቹ መነጋገሪያ አድርጎታል። ጠዋት በነበረው መረጃችን እሳቸውን በተመለከተ አጠር ያለ ማብራሪያ እና ዘገባ ተካቷል። ወደኋላ ሄዳችሁ ልትመለከቱ ትችላላችሁ። አሁንም ለወዳጅ ዘመዶቻቸው መጽናናትን ለሳቸው ደግሞ ነፍሳቸውን በደጋጎቹ ጎን በገነት እንዲያኖርልን በድጋሚ እመኛለሁ። ወደ መረጃዎቹ ነው የምሄደው። ወደ መረጃዎቹ ሲሄድ በመከላከያና በብልጽግና አመራሮች መካከል ያለው ግጭት እና ጥርጣሬ ተጠያቂነት የእርስ በርስ ችግር ውስጥ አስገብቷቸዋል የሚለውን መረጃ ነው የማስቀድመው። መከላከያ ሆን ብሎ እያስመታን ነው የሚል ነው። እንግዲህ የብልጽግና ባለስልጣናት አቋም የተንጸባረቀው የአማራ ብልጽግና ካድሬዎች፣ የፖሊስ አዛዦች፣ የአድማ ብተና አባላትና የአድማብተና አዛዦች ሆን ብሎ መከላከያ እያስመታን ነው፣ መከላከያ ሆን ብሎ እያስጠቃን ነው፣ በአሻጥር እያስመታን ስለሆነ ከዚህ በኋላ የራሳችን ህይወት ለማትረፍ አቋም እንወስዳለን ማለታቸው ነው የተሰማው። ትላንትና በደቡብ ጎንደር እስቴ በነበረው ውጊያ በሚሊሻ እና በአድማ ብተና አባላት ላይ በፖሊስ አዛዥና እንደዚሁም ደግሞ በአድማ ብተና አዛዦች ላይ የደረሰው ሰብአዊ፣ ቁሳዊ ኪሳራ እጅግ ከፍተኛ መሆኑን የሚገልጹት የመረጃ ምንጮች አንድ የብልጽግና ባለስልጣን በዚህ ጉዳይ ላይ ለቅርብ ወዳጆቹ ያደረሰውን መረጃ እንደሚከተለው አደርሳለው የብልጽግና ባለስልጣን እንግዲህ በዚህ እስካሁን ድረስ ያልተገኙትን አስከሬኖች ሳይጨምር እስካሁን ድረስ ከ84 በላይ የፖሊስ የአድማ ብተና የሚሊሻ አባላት አስከሬን ተረክበናል ነው ያሉት። ይሄ እልቂት የደረሰብን መከላከያ ድረስልን ስንለው ምላሽ ባለመስጠቱ ነው። የመከላከያ አዛዡ ስንጠይቀው እርስ በርስ አማራው ለሚተላለቀው እኛ ምን አገባን የሚል አቋም ነው እያንጸባረቀው። ይህንን በቀጥታ ባይናገረውም ጉዳዩን ችላ በማለት ይህንን አስተግብረዋል በሚል በመከላከያ አዛዡ ላይ እንደዚሁ እንግዲህ የብልጽግና ባለስልጣናት ይህንን ጥያቄ እያነሱ ነው የሚገኙት። ከአንድ መቶ በላይ የአድማ ብተና የሚሊሻ ኃይል ተበላብን፣ እኛም መውጫ ቀዳዳ ጠፋብን። ከዚህ በፊት በዚሁ በስቴ ቀጠና እንዳቤት ወረዳ በተመሳሳይ የመከላከያ ድጋፍ እየጠየቅን ሚሊሻ እና ፖሊስ አድማ ብተና እንዲያልቅ ተደረገ። ይሄ የመከላከያ ሴራ አዲስ አይደለም፣ የብልጽግና አመራሩን ጥርጣሬ ላይ ከቶታል ነው ያሉት። በዚህም እንግዲህ መከላከያ ድጋፍ ተጠይቆ ኃይል ያስገባልን ጦርነቱ አልቆ ወረዳው የነበረው ኃይል ሙሉ በሙሉ ከተጨረሰ በኋላ ነው። ስለዚህ መከላከያ የአማራውን የእርስ በርስ ልኬት ማስተባበር ከሆነ ሚናው እኛም ከወንድሞቻችን ከፋናዎች ጋር መነጋገር አለብን እነሱም እንዳይገድሉን እኛም እንዳንገድላቸው መነጋገር አለብን። ይሄ ሁሉ ሲሆን መከላከያ የሚደርሰው አስከሬን ለመቅበርና አስከሬን ለማንሳት ብቻ ነው። በሁለት ወራት ውስጥ በእስቴና በአንዳ ቤት ከሁለት መቶ በላይ የወረዳው የሚሊሻ የአድማ ብተና የፖሊስ አባላት ከፋኖ ጋር በተደረገ ውጊያ አልቀዋል ነው ያሉት። በዚህም እንግዲህ ከፍተኛ በደል እንደተፈጸመባቸው በመከላከያ የሚገልጹት የብልጽግና ባለስልጣናት ይሄ የብልጽግና ባለስልጣን እንግዲህ የፋኖ አባላት ከስሜት ወጥተው ለምርኮኛ እጅ ለሚሰጥ በውጊያ ለሚሞቱ እንደዚሁ የሚሊሻና የአድማ ብተና አስከሬኖች አስፈላጊውን ክብር የሚሰጡ ከሆነ መከላከያ ያድነኛል ብሎ ቆሞ የሚሞት የብልጽግና ባለስልጣን የለም። ሁሉም ቀስ በቀስ ወደ እነሱ ይቀላቀላል፣ በመከላከያ ተስፋ ቆርጧል። እነሱ ግን አያያዝን ፋኖን ማለት ነው፣ አያያዝን በተመለከተ የትላንት ውጊያ እና የባለፈው ውጊያ ላይ የሚያሳዩትን ያልበሰለ ስሜት ጀብዱ የተሞላበት ድርጊት ያቁሙ። ምርኮኛ፣ ቁስሎኛ፣ አስክሬን የሚገባቸውን ክብር ይስጡ። ይህንን ካደረጉ ሁሉም ወደነሱ እነሱ የሚሄድ ይሆናል። በመከላከያ ተማምኖ ተኝቶ የሚያድር የብልጽግና ባለስልጣን የለም ነው ያሉት። ሁኔታውን በተመለከተ ይህንን ለቅርብ ወዳጃቸው አንድ የብልጽግና ባለስልጣን ገልጸዋል። ይህንን በተመለከተ ደብረታቦር የሚገኘው የኮሩ አዛዥ የዞኑ ብልጽግና ባለስልጣናት እና የወረዳው የብልጽግና ባለስልጣናት ይሄ ቅሬታ ገብቷቸዋል። የብልጽግና መዋቅሩ እየፈረሰብን ነው በሚል ከዞኑ ብልጽግና ባለስልጣናት ለቀረበላቸው ምላሽ የኮሩ አዛዥ ይህንን የብልጽግና ባለስልጣናት ቁጣ አጣጥለውታል። እኛ ኃይል ያወጣ ነው የብልጽግና ባለስልጣናት ወረዳችን በራሳችን ኃይል እንጠብቃለን ብለውን እኮ ነው። ድጋፍ በጠየቁን ጊዜም ድጋፍ ልከናል ምንም ጥፋት የለብንም ሲሉ በሞቱ ሚሊሻ አድማ ብተና ፖሊስ የብልጽግና ባለስልጣናት ላይ ተሳልቀዋል ሲሉ ነው። እንግዲህ በመከላከያ ኮር አዛዥ ላይ ያላቸውን ብስጭት እየገለጹ የሚገኙት ብልጽግና ግን ተስፋ መቁረጡን ለመከላከያ አዛዡ ነግረዋቸዋል ነው እየተባለው የብልጽግና ደጋፊ። ይህንን በተመለከተ እንግዲህ በእስቴ ቀጠና ዛሬም ከፍተኛ ፍርሃት ነው ያለው። ጠዋት ትምህርት ቤቶች ተማሪዎችን መቀበል ጀምረው ነበር። ሆኖም ወዲያውኑ ድባቡ ተለውጦ ተማሪዎች እንዲበተኑ ተደረገ። ዛሬም ለሁለተኛ ቀን የቀጠለ አስከሬን ለቀማ ነው ያለው። የአካባቢው ሕዝብ የሚያውቀውን ሚሊሻዎች አስከሬን ቀድሞ በማንሳቱ በአካባቢው እንግዲህ ከሌላ አካባቢ ከሌላ አማራ ክልል አካባቢ የመጡ የአድማ ብተና አባላት አስከሬናቸው ቶሎ ባለመነሳቱ ከፍተኛ ቅሬታ በአድማ ብተና አባላት መፈጠሩንም ነው መረጃዎቹ የገለጹት። ፋኖ ትላንት ብዙ መሳሪያ ስላገኘ ዛሬ መልሶ ያጠቃናል በሚል የእስቴ ወረዳ የብልጽግናና የብልጽግና የፖለቲካና የጸጥታ መዋቅር ሚሌ አቦ ተራራ ተብሎ የሚጠራው ተራራ ላይ ለመስፈር ሌሊቱ ሙሉ እና ቀኑ ሙሉ ሲጣደፍ ነው እያረፈደው። በዚህም እንግዲህ የብልጽግና ባለስልጣናት ይቅርታ፣ የብልጽግና ባለስልጣናትም ወደ ወረዳችሁ ተመልሳችሁ ግቡ ተብለው በመታዘዛቸው ትላንትን አጠፍተው የነበሩ ዛሬ ወደ ቦታቸው እንዲመለሱ የመጨረሻ ትእዛዝ ተሰጥቷቸዋል ነው የተባለው። እንግዲህ በአጠቃላይ እንደዚህ አይነት ነገሮች የሚያሳዩት የብልጽግና ባለስልጣናት ያሉበትን ሁኔታ ነው። ከአሁን በፊት እንደምታስታውሱት በወልዲያ ዙሪያ አንድ የብልጽግና ባለስልጣን አማራጭ አተን ነው እንጂ ለመውጣት እየሞከርን ነው፣ አማራጭ አተን ነው። ወደ አዲስ አበባ የተሰደዱ ለህክምና ሄዱ የብልጽግና ባለስልጣናት በዛው ጠፍተዋል። ወደ አረብ ሀገራትም እንደዚሁ የተሰደዱ የብልጽግና ባለስልጣናት አልተመለሱም የሚል መረጃ እንደዚሁ አድርሰው ነበር። ይህም ተመሳሳይ ነው። እንግዲህ ደቡብ ጎንደር እስቴ አካባቢ አንድ የብልጽግና ባለስልጣን ሁኔታውን በተመለከተ እውነቷን በዚህ መንገድ ቁጭ አድርጓታል። ያው እንግዲህ ሽመልስ አብዲሳ ቀደም ብሎ እንዳለው አማራውን እርስ በርሱ እንዲበላላ እና እንዲጠፋፋ እያደረግነው ነው እኛ መሳሪያና ማቅረብና ሎጅስቲክ ማቅረብ ነው የሚጠበቅብን ባለው መሰረት በየአካባቢው የሚያልቀው የሚሊሻ አባል የአድማ ብተና አባል የፖሊስ አባል ብሎም ደግሞ የፋኖ አባላት እንግዲህ ከአንድ ህዝብ የወጡ አንድ ናቸው። በዚህ እልቂት ውስጥ የኋላ ኋላ ለማትረፍ እነ ሽመልስ እንግዲህ ሁኔታውን ከሩቅ እየተከታተሉ ነው። መከላከያም የእርቂቱን አስተባባሪ በመሆን የብልጽግና ባለስልጣናት ደግሞ ሊደርስልን አልቻለም በሚል እንግዲህ እውነታውን እየተገነዘቡት እየተረዱት ይመስላል ከእርቀት ያለውን የፖለቲካ ፍላጎት በዚህ መንገድ። ወደ ቀጣዩ መረጃ ሲሄድ ብልጽግና ለሚዲያ ሰራዊት ስምሪት ሰጥቷል የሚለው ነው ስልጠና የስልጠና መመሪያና አቅጣጫ ተሰጥቷል። ሁሉም የመንግስት ሚዲያዎች፣ የብልጽግና የሚዲያ ሰራዊት፣ የብልጽግና ደጋፊ አክቲቪስቶች ስምሪት ተሰጥቷቸዋል። ቀጣይ ሚዲያዎቹ በምን ጉዳይ ማተኮር እንዳለባቸው ትእዛዝ ጭምር ተሰጥቷቸዋል። ቃል በቃል ቃል በቃል ነፃ ጋዜጠኝነት የሚባል የለም የሚል አቋም ብልጽግና ወስዷል። ብሔራዊ ጥቅምና የጂኦፖለቲካ የጂኦ ፖለቲካ ቁመና ላይ የተዘጋጀ ሰነድ ዛሬ ለኢትዮጵያ ቴሌቪዥን ጋዜጠኞች ወይም ደግሞ ለኤቢሲ ስታፍ እየተሰጠና እንግዲህ ስልጠናው ቀርቦላቸዋል። የተባለው የቀድሞው የትምህርት ስልጠና ጥራት ኤጀንሲ ምክትል ዳይሬክተር የነበሩት አቶ ቢኒያም የአብይ አህመድ የኢንሳ የቅርብ ጓደኛ አሁን የኤቢሲ ዋና ስራ አስፈጻሚ ናቸው። ይህንን ስልጠና እየሰጡ ያሉት በነገራችን ላይ አቶ ቢንያምን በተመለከተ የመረጃ ምንጮቹ ይህንን መረጃ አድርሰዋል። በትምህርት ስልጠና ጥራት ኤጀንሲ ኃላፊ በነበረበት ወቅት ከሙስናና ብልሹ አሰራር ጋር ስማቸው በሰፊው ይነሳ እንደነበር ነው አቶ ቢንያም የተገለጸው። ዝርዝሩ ሰፊ ነው። በዚህ እንግዲህ የምስክር ወረቀት ለማጣራት በትምህርትና ስልጠና ኤጀንሲ አካባቢ ጉዳዮችን ለማጥራት በሚሉ ከደንበኞች ጋር የነበረው ብልሹ አሰራር ሙስናና ሌሎች ጉዳዮች በእጅጉ እየታወቁና በርካታ ቅሬታዎች በሰውየው ላይ ቢኖሩም በአብይ አህመድ በኢንሳ ከሚያውቃቸው ታማኞቹ አንዱ በመሆኑ ኢቢሲን ለሚያክል እንግዲህ ትልቅ ሚዲያ በስራ አስፈጻሚነት ተሹመዋል ነው የተባለው። ዛሬ እንግዲህ ጋዜጠኞችን ሰብስበው ሁሉም ሁሉንም እንግዲህ ጋዜጠኞች የፕሮግራም አዘጋጆች ፕሮግራም እንግዲህ ወቅታዊ ፕሮግራም እንግዲህ ፖለቲካና ጠንካራ መረጃዎችን የሚያቀርቡትን ጨምሮ የመዝናኛ፣ የስፖርት፣ የፖለቲካ፣ ኢኮኖሚ በተለያየ አምድ የሚያዘጋጁ ጋዜጠኞች ሁሉም ብልጽግናን መንግስት ባስቀመጠው አቅጣጫ መሰረት እንዲሰሩ አጀንዳ ተሰጥቷቸዋል ነው የተባለው። ከአጀንዳዎቹ መካከል እንግዲህ የሚዲያዎቹ ዋና ዋና ትኩረት ነጥቦች ሀገራዊ ሕልውናና ደህንነት በሚለው በዚህ ላይ እንግዲህ የሀገራችን ጠላት የሆኑትን ቃል በቃል ነው እንግዲህ በባንዳና በባዕዳዎችን ላይ የሚዲያ ዘመቻ አጠናክረው እንዲከፍቱና እንዲቀጥሉ ጋዜጠኞቹ። ሁለተኛ ቃል በቃል እንግዲህ በባንዳና በባንዳ መሪነት በባዕዳ አስተባባሪነት ከህብረት ወደ ህብረት እየመጡ ነው በሚል እንግዲህ በስም ያልገለጿቸውን በተደጋጋሚ እነ ዳንኤል ክብረት ሲያነሱት የነበረው ቃል አሁን የመንግስት ሚዲያ የመሰረታዊ ፍጆታ ቃል ሆኖ እንዲመጣና የፕሮፓጋንዳ ዋና ማጠንጠኛ ቃላት ወይም ደግሞ ኮር ቃላት ሆኖ እንዲመጡ አቅጣጫ ተሰጥቷል። በባንዳ መሪነት፣ በባዕድ አስተባባሪነት ከህብረት ወደ ህብረት እየመጡበት መንገድ ለህዝብ በተከታታይ ፕሮግራም እንዲሰራበት የሚል ሌላው መልክዓ ምድራዊ እስረኝነት እንዳበቃ በቀይ ባህር ጥያቄ በአሰብ ባለቤትነት መፍትሄ ያገኛል። በዚህም አቅጣጫው ሚዲያው እንዲቃኝና ስምሪት እንዲወስድ ሶስተኛው፣ እንደ ፈረስ የሚነዱ ባንዳዎችን እየገራን እያሸነፍን ብልጽግናን እያረጋገጥን መሆኑን ለህዝቡ ንገሩልን ሚዲያዎች። ይህንን እንዳደርሱ ትእዛዝ ተሰጥቷቸዋል። አራተኛው በኢኮኖሚ ብልጽግና ነው። ኢትዮጵያ ታይቶ የማይታወቅ አገር በቀል የኢኮኖሚ ማሻሻያ ታምራዊ እድገት እያመጣች መሆኑን ለህዝቡ መንገር አለባችሁ ተብለዋል። ያው እንግዲህ ባዶ ሆዱን ያለ ህዝብ ጠግባሃል፣ አትርፋሃል፣ አምሮባሃል፣ አድጋሃል ያው እንግዲህ ሊባል የተፈለገው ከዚህ ጋር በተያዘ ከአሁን በፊት ብዙ የግል ጋዜጦች ሲጽፉት የነበረ አንድ ጽሁፍ ነበረ። የበጓን ታሪክ ግሪች በጆሮዋ ለምንሰባ የሚለው በጆሮዋ ተሰማው የነበረው ግን ሆዷ እየተራ በመጨረሻ እንግዲህ ይህንን ብዙዎቻችሁ ታውቁታላችሁ። ይህ አይነት ፕሮፓጋንዳ እንዲሰራ ታዟል። ሌላው ፖለቲካዊ አቅምና ተጽዕኖ ፈጣሪነትን በተመለከተ ኢትዮጵያ በአባይ ፖለቲካ ያገኘችውን የፖለቲካ የበላይነት ወደ ቀይ ባህር የፖለቲካና ተጽዕኖ ፈጣሪነት እየመጣ ስለሆነ ይህንንም አቅጣጫ አድርጎ ሚዲያው እንዲሰራ ስድስት የጋራ ትርክት መፍጠር መገንባት ከፖለቲካ ኃይሎች ጋር ሰላማዊ አማራጭ ብልጽግና እንደሚከተል ማሳየት በሚዲያ ሰባት ሰላምና ፀጥታን ለማረጋገጥ የህግ የበላይነትን ለማስከበር ለሚወሰዱ እርምጃዎች ሚዲያዎቹ ሽፋን እንዲሰጡና አዎንታዊ ሽፋን ይህን እንዲወጡ እነዚህ እንግዲህ የተሰጡ አቅጣጫዎች ሲሆኑ ገዥ ትርክት በሚል ደግሞ የወል እውነት ህብረ ብሔራዊነት የቱሪዝም መዳረሻ ብሔራዊ ጥቅም የአሰብ ወደብ ተፈጥሯዊ ባለቤትነት ሀገረ መንግስት ግንባታ መፍጠን መፍጠር መዝለል የሚሉ ደግሞ ሌሎችም እንደዚሁ ወቅታዊ ቃላትንም እንዲጠቀሙ ትዕዛዝ ተሰጥቷል። ኢቲቪ ወይም ደግሞ ኢቢሲ መረጃዎችን እያደረሱ የመረጃ ምንጮች እንደሚሉት እንግዲህ ከሚዲያው የመጣው መረጃ እንደሚለው በርካታ ጋዜጠኞች እቅድ አቅርበው የሚሰሩትን እቅድ አቅርበው ነበር። ሆኖም ውድቅ ተደርጎባቸዋል። ውድቅ የተደረገባቸው ደግሞ እንግዲህ የመዝናኛ ጋዜጠኞችም ጭምር ናቸው። የመዝናኛ ፕሮግራም የሚሰሩ ጭምር የፕሮግራማችሁ ይዘቱ አሁን ከላይ ከተሰጡት ጋር ካልሆነ መስራት አትችሉም በሚል ፕሮግራማቸው ውድቅ ተደርጎባቸዋል። በርካታ ጋዜጠኞች በዚህ በመበሳጨት እረፍት እየጠየቁ ወጥተዋል ነው የተባለው። ሁኔታው ደስ አይልም፣ ነፃ ጋዜጠኝነት የለም። ሁሉም ጋዜጠኛ ከብልጽግና ጎን ሊቆም ይገባል። ይህንን የማይቀበልና ይህን የማያደርግ ካለ እራሱ ችግር ላይ ይወድቃል የሚል አቅጣጫ ነው እየተሰጠው በብልጽግና የሚዲያ ሰራዊት። እንግዲህ በቀጣዩ በመንግስት ሚዲያዎችም በግል አክቲቪስቶችም በብልጽግና የሚዲያ ሰራዊትም በማህበራዊ በሚኒስትር ሚዲያም እነዚህ አጀንዳዎች በተለያየ መንገድ እንዲራገቡ አቅጣጫ ተሰጥቷል። በተለይ ባንዳና በአዳ የሚለው አዲሱ የፕሮፓጋንዳ ቃል በእንግዲህ በመንግስት ሚዲያዎች ጭምር ስምሪት እንዲሰጥበት ትዕዛዝ ተሰጥቷል። ወደ ሌሎች መረጃዎች ሲሄድ ወደ ግንባር ዝርዝር መረጃዎች ነው የምሄደው። በዚህም ወደ ጨጨሆ የሚወስደን መረጃ አስቀድማለሁ። በጨጨሆ ቀጠና እንግዲህ ከባድ ውጊያ የተደረገ እንደነበር ከሌሊቱ ጀምሮ በጠዋት የመረጃ ጊዜያችን በዝርዝር አድርሻቸዋለሁ። ከሰዓት በኋላስ በዚህ አካባቢ ያሉት መረጃዎች ምን ይመስላሉ የሚለውን ለምትጠብቁ አድማጭ ተመልካቾች ከሌሊት ስድስት ሰዓት ጀምሮ ይችን ወሳኝ ገዥ መሬት ለመቆጣጠር የመንገባዊ መንግስት ኃይል ከባድ ጉዳት አስተናግዷል። ጨጨሆ ወሎና ጎንደርን የሚያገናኝ ወሳኝ ገዥ መሬት ነው። ይህንን ለመቆጣጠር ጨጨሆ፣ ደብረ ዘቢጥ ዋናውን መንገድ፣ ደብረ ታቦር ወልዳ ያለውን ዋና መንገድ ለመቆጣጠር የመንግስት ኃይል ዛሬም እንግዲህ ብርቱ ኃይል እንዲሁም ደግሞ መካናይዝድና እግረኛ ቢያሰማራም እስካሁን ድረስ እንዳልቻለ ነው መረጃዎቹ የሚገልጹት። በዘመቻው እንግዲህ የመንግስት ኃይል ዋና አዛዥ ኮሎኔል አሰጋ ቆረጣ ውስጥ ገብቶ በዙ 23 ሽፋን ተኩስ ወደኋላ ሊወጣ መቻሉን በውጊያ ላይ በርካታ ኃይል ወታደራዊ ኪሳራ ስለመድረሱ የሚገልጹት የመረጃ ምንጮች ጨጨሆ ጤና ጣቢያ ዙሪያ ፋኖን በሌሊት ከበባ ውስጥ ለማስገባት የመጣው ኮሎኔል አሰጋ የሚመራው ኃይል በተጨማሪ ኃይል ወደ አጓት ውሃ ጊጦ ተራራ ቀሪ ኃይሉን ይዞ ወጥቶ ከበባ ሰብሮ ወጥቷል። ራሱ ከበባ ውስጥ ገብቶ ነበር ነው እየተባለው። በዚህም እንግዲህ ኮሎኔሉ ሬዲዮ አድርጎ ተጨማሪ መካናይዝድ ኃይል አስገብቶ ቁስለኛ አንስቷል። ሞትና ቁስለኛን በቁጥር ማወቅ አልተቻለም። ጊጦ ተራራ ላይ ያለው ተጨማሪ ኃይል አሁንም የዙ 23 ድብደባ እያደረገ ቢሆንም ለአራተኛ ቀን ጨጨሆን ለመያዝ የገባው የመንግስት ኃይል ግን እንዳሰበው አልሆነለትም። እስከሳ ድረስ ይሄ ወሳኝ ቦታ ጨጨሆ የሚባለው ወሳኝ ቦታ በአብዛኛው በፋኖ ቁጥጥር ስር እንደሆነ የመረጃ ምንጮቹ ገልጸዋል። ከንፋስ መውጫ ወደ ጋሸና ከሲቪል ተሽከርካሪ ውጭ ወደ ላለፉት አስር ቀናት ምንም አይነት ወታደራዊ ተሽከርካሪ ከጎንደር ወደ ወሎ መግባት አልቻለም። ይሄ ቦታ በመያዙ በዚህ ምክንያት ነው። እንግዲህም ቦታ ለማስለቀቅ ለአራተኛ ጊዜ የሌሊት ዘመቻ የተደረገው። በፋኖ በኩልም ጉዳት መድረሱን የመረጃ ምንጮቹ አልደበቁም። እንደመረጃ ምንጮቹ ከሆነ ኮሎኔሉን እንይዛለን ዲሽቃን ማርካለን ብለው የጨበጣ ውጊያ ውስጥ የነበሩ የፋኖ አባላት ከሞት እስከ ከባድ የአካል ጉዳት ደርሶባቸዋል። የሞትና የአካል ጉዳት ያስተናገዱት የፋኖ አባላት ቁጥራቸው አራት ሲሆን ሌሎች ደግሞ ሁለት በጽኑ እየቆሰሉ መኖራቸውን የገለጹት የመረጃ ምንጆች የፊት ለፊት ውጊያው አሁን እየቆመ ቢሆንም ጊጦ ተራራ ላይ ያለው ዙ ሀያ ሶስት ግን አሁንም አልፎ አልፎ ጨጮ መድኃኒ ዓለም ቤተክርስቲያንን አልፎ የድብደባ እያደረገ እንደሆነ ነው የተገለጸው። በዚህ በመንግስት በኩል የደረሰው ሰብአዊ ቁሳዊ ኪሳራ ከፍተኛ ነው። ወደ ንፋስ መውጫ ሆስፒታል ቁስለኞች በተደጋጋሚ ስለመነሳታቸው እና አዛዡ ኮሎኔል አሰጋ ከከበባ ስለመውጣቱ ነው የተገለጸው። ወደ ሌሎች መረጃዎች ሲሄድ ወደ ምዕራብ ወሎ የሚወስደን መረጃን ማስከትለው። በምዕራብ ወሎ ደገር አቤት ተብሎ የሚጠራው አካባቢ ዛሬ ማለዳ በተደረገ ውጊያ ወታደራዊ ኪሳራ ደርሷል። የመንግስት ኃይል የሌሊት የከበባ ለማድረግ ነበር። ወደ ደገር አቤት ተብሎ እንደሚጠራው አካባቢ ከከለላ ከተማ ወጥቶ የተንቀሳቀሰው በዚህ የመንግስት ኃይል ላይ በተፈጸመ ድንገተኛ ጥቃት የአድማብተና አዛዥን ጨምሮ የሚሊሻ የአድማብተና አባላት ሞትና ቁስለኛ ሆነዋል። የአድማ ብተና አዛዡ ወዲያውኑ ህይወቱ ያለፈ ሲሆን አጃቢዎችና ሌሎቹ ዘግተው ሆስፒታል ከገቡ በኋላ እንደዚሁ ህይወታቸው ስለማለፉ የመረጃ ምንጮቹ ገልጸዋል። በነገራችን ላይ ዘመቻዎቹ እንግዲህ ከዘገባዎቹ እንደምትከታተሉት የሰሞኑ ዘመቻዎች እየተደረጉ ያሉት ጸረ ሽምቅ በሚለው የመከላከያ አዲስ ወታደራዊ ስልትና እንዲሁም ደግሞ ስልታዊ ጥቃት በሚለው በድሮን ጥቃትና በሌሊት ዘመቻዎች ነው። ጨጨሆ ለአራተኛ ጊዜ ነው የሌሊት ዘመቻ የተደረገው። ሰሞኑ ወደ ቆቦ ተራራማ ስፍራዎች ተኩለሽ፣ ወንዳች፣ ሙጃ አካባቢ የተደረጉ ዘመቻዎችም የሌሊት ዘመቻዎች ናቸው። ሸዋ ጠዋት፣ መንዝ አካባቢ ወደ ወገሬና ሰላ ድንጋይ አካባቢ የነበሩ ዘመቻዎች የሌሊት ዘመቻዎች ናቸው። ሰሞኑን እንደዚሁ ጎጃም አካባቢ የነበሩ ዘመቻዎች የሌሊት ዘመቻዎች ናቸው። እነዚህ ሲታዩ እንግዲህ የሌሊት ዘመቻዎች አዲሱ ወታደራዊ ስልትና ስምሪት ሆኖ ተግባራዊ እየተደረገ መሆኑን የሚያሳይ ነው። ሌላው በጨጨሆ ቀጠና ወደ መቄት አግሪት ትናንትና በተደረገ ውጊያ ሰብአዊ፣ ቁሳዊ፣ ወታደራዊ ኪሳራ ደርሷል። አግሪት ከተማ ላይ በተደረገ ውጊያ የሚሊሻና የአድማ ብተና የፖሊስ አባላት ሞትና ቁስለኛ ሆነዋል ሲሉ የመረጃ ምንጮቹ ገልጸዋል። በአካባቢው የሚንቀሳቀሱ ፋኖዎችም እንደዚሁ የአንድነት ስምምነት ካደረጉ በኋላ የፈጸሙት የጋራ ጥቃት ነው። ይሄ ጥቃት በጋራ ባደረጉ ዘመቻ በአካባቢው በሚገኙ የአድማ ብተናና የሚሊሻ አባላት ላይ ጉዳት ማድረሳቸው ነው የተገለጸው። ሌላው መረጃችን ወደ ትግራይ የሚወስደን ነው። ወደ አማራ ክልል የግንባር መረጃዎች መለሳለው። ወደ ደወሎ ከዛ በፊት ወደ ትግራይ የሚወስደን መረጃ ላስከትል። በትግራይ አኩራፊ የሆነው የህወሃት ቡድን ወደ ሽምግልና ተልኮበታል ነው የተባለው። ይሄ አኩራፊ ቡድን እንደነጌታቸው ረዳ ያብይን አሻጋሪነትና ያብይን ሙሉ ስልጣን እንዲቀበል የሚቀበል ከሆነ ሙሉ የደህንነት ዋስትና እና ከለላ እንደሚሰጠው ተገልጿል። በዚህ በኩል እንግዲህ የሽምግልና እንቅስቃሴ ስለመደረጉ የገለጹት የመረጃ ምንጮች ከአፍሪካ ህብረት ከአንዳንድ የተባበሩ መንግስታት ድርጅት ተቋማት ዲፕሎማቶች ጭምር የተውጣጣ ቡድን ለጀኔራል ታደሰ ወረደ ይህንን የፌዴራል መንግስቱን ፍላጎት ነግሯቸዋል ነው የተባለው። እንግዲህ ከአሁን በፊት በሃይማኖት አባቶች የተመራ ሁለት ልኡካን ቡድን ወደ መቀለ ሄዶ ነበር። አሁን ደግሞ በዲፕሎማቶች በኩል ይሄ ሽምግልና መጀመሩ ነው። ደግሞ ሽምግልና መላኩን የሚገልጹት የመረጃ ምንጮቹ በኢትዮጵያ መንግስት በኩል ሙሉ የደህንነት ዋስትና ይሰጣቸዋል ተብሏል። ግን የሚከተሉትን ተግባራት ማቆም የሚያቆሙ ከሆነ ነው እየተባለው። አንደኛ ከኤርትራ ጋር የተጀመረውን ጽምዶ የሚባለውን ግንኙነት የሚያቋርጡ ከሆነ። ሁለተኛ ወታደራዊ ዝግጅታቸውን የሚያቆሙ ከሆነ ስልጠናና ወታደራዊ ዝግጅት። ሶስተኛው የኢትዮጵያ መከላከያ ሰራዊት የኢትዮጵያና ኤርትራን ድንበር ለመጠበቅ ስምሪት በሚወስድበት ጊዜ እንዳይረብሹ ለዚህ ዋስትና የሚሰጡ ከሆነ ሰራዊቱን እንዳያጠቁ ማለት ነው። ሌላው የተቋረጠው ትጥቅ መፍታት እንዲቀጥልና ትጥቅ እንዲፈቱ ታጣቂዎቹ የሚያደርጉ ከሆነ እና ተፈናቃዮችን ለመመለስ ከፌዴራል መንግስት ከተዋቀረው ሁለት ግብረ ኃይል ጋር አብረው የሚሰሩ ከሆነ ህወሓት ሰዎች ዋስትናና የደህንነት ከለላ ይሰጣቸዋል በሚል ዲፕሎማቶች ይህንን ይዘው ለጀኔራል ታደሰ ነግረዋቸዋል እያሉት የመረጃ ምንጮች ጀኔራል ታደሰ ቅድመ ሁኔታዎችን እንደተናገሩም የመረጃ ምንጮቹ ገልጸዋል። በዚህም የሉዓላዊነት የሚል የትግራይ ሉዓላዊነትን የሚል ጉዳይ እንዳነሱ ጀነራል ታደሰ የፌደራል መንግስት ሌሎች ታጣቂዎችን እያደራጀና እያስታጠቀባቸው እንደሆነ ይህም ስጋታቸው እንደሆነ ይህም ማንሳታቸው የፌደራል መንግስቱ ተደጋጋሚ ዛቻ እያደረሰባቸው እንደሆነ እና የፕሪቶሪያን የሰላም ስምምነት የፌደራል መንግስቱ እንዲያከብርና በየለቱ የሚያደርገውን ዛቻ እንዲያቆሙላቸው የህወሓትን የፖለቲካ ህልውና ህጋዊ ሰውነት የፌዴራል መንግስቱ በፖለቲካ ውሳኔ እና በድርድር የሚወስን ከሆነ እንዲሁም ደግሞ የፌዴራል መንግስቱ ለፖለቲካዊ ንግግርና ድርድር ፈቃደኛ የሚሆን ከሆነ ጉዳዩ ሊታይ ይችላል ስለማለታቸው ነው። ቅድመ ሁኔታ አስቀምጠው የተባለው። ሌላው እዛው ትግራይ፣ በሌላ መረጃ ራያና አላማጣ የህወሓት ታጣቂዎች ወጣቶችን አግተዋል። ሰሞኑን የሃይማኖት አባቶችን በአካባቢው የማነት ጥያቄ የሚያነ ሰዎችን እያፈኑ እንደሚያደርጉት፣ በዛሬው ዕለትም እንደዚሁ በከተማው ታሪኩ ለዛው የተባለው ወጣትን የህወሓት ታጣቂዎች አፍነው ወስደዋል። ወደ መሆኒ ከተማ ለመውሰድ እና በመሆኒ ከተማ የሚፈልጉትን ለማድረግ ወደ ወታደራዊ ካምፕ አስገብተውታል ነው እየተባለው። ታሪኩ ለዛውን ቤተሰቦቹ አካባቢው ለሚገኘው ኮሎኔል አህመድ ለሚመራው መከላከያ ኮማንድ ፖስት ቢያመለክቱም ምንም የተሰጣቸው ምላሽ የለም ነው የተባለው። በሽሬ ቀጠና ወጣቶች የትግራይ የሰላም ኃይል እየተባለ የሚጠራውን አዲሱን የትግራይ ታጣቂ ኃይል ስለመቀላቀላቸው መረጃዎች ገልጸዋል። በቡድን በመሆን በሽሬ አካባቢ ከ54 በላይ ወጣቶች የትግራይ የሰላም ኃይል የሚባለውን ቡድን ተቀላቅለዋል። በትላንትናው እለት ከዚህ በተጨማሪ በትግራይ የመከላከያ ኃይል እየተባለ በሚጠራው የትግራይ ታጣቂዎች ውስጥ የሚገኙ የታጣቂዎች እና ወታደራዊ አዛዦች እንደዚሁ ወደዚህ ቡድን ስለመቀላቀላቸው የወጡ መረጃዎች ያሳያሉ። ከዚህ መካከል ታጣቂዎቹ የተቀላቀሉት ከአርሚ አርባ አራት ኮር አራት መቶ አራት አላጌት ክፍለ ጦር ተብሎ ከሚጠራው የሬጅመንት ስልሳ የሻለቃ አዛዥና አምስት አጃቢዎቹን ጨምሮ ወደ ትግራይ የሰላም ኃይሎች ሲቀላቀል አርሚ 33 አራት አባላት፣ ከአርሚ 17 ስድስት አባላት፣ ከአርሚ 26 አምስት አባላት በትላንትናው ዕለት ወደ ትግራይ የሰላም ኃይል ወደሚባለው መቀላቀላቸውን የትግራይ አካባቢ ያሉ መረጃዎች ይህንን እያመላክታሉ። ወደ ሌላው መረጃችን ስንሄድ ወደ ደቡብ ወሎ የሚወስድን መረጃ ነው የማስከትለው ደወሎ በአልብኮ ወረዳ በተፈጸመ ድንገተኛ የደፈጣ ጥቃት እጀባ ላይ የነበሩ የአድማ ብተና አባላት እና የሚሊሻ አባላት ጉዳት አስተናግደዋል ተብሏል። ዛሬ ረፋድ በተፈጸመው በዚህ የደፈጣ ጥቃት ጉዳት የደረሰባቸው የአድማብተና አባላት እና የሚሊሻ አባላት የአካባቢውን ባለስልጣናት አጅበው ይንቀሳቀሱ የነበሩ ናቸው። ጫጮ በተባለ ቦታ ላይ በተፈጸመው የረፋድ ጥቃት በትንሹ የአምስት የአድማ ብተናና የሚሊሻ አባላት ጉዳት አስተናግደዋል ከሞት እስከ አካል ጉዳት ነው የተባለው ሌላው መረጃችን ዛሬ በጠዋት የኢትዮጵያና ጅቡቲን የሚያገናኘው ዋናው መንገድ በአመፅ የተዘጋበትን የተመለከተ መረጃ ነው በአፋር ድዋኔ ከተማ ወደ አደባባይ በመውጣት እርቦናል ጠምቶናል በሚል ሰራተኞች መፈክር ማሰማታቸው ነው የታወቀው ከመፈክር ከማሰማት ባሻገር መንገዶችን በመዝጋት እንጨት በመሰብሰብ ጎማ በማቃጠል እንደዚሁ የአደባባይ ተቃውሟቸውን ገልጸዋል። ይህንን ተከትሎ በአዲስ አበባ ጅቡቲ የሚወስደው ዋናው መንገድ እንደዚሁ ከጅቡቲ የሚመጡ ተሽከርካሪዎችም ከመሀል ሀገር ወደ ጅቡቲ የሚሄዱ ተሽከርካሪዎች እንደዚሁ መንገድ ተዘግቶባቸው ቆመው ነው እያረፈዱት። ያልተከፈለ ደሞዛችን ይከፈለን፣ እርቦናል፣ ጠምቶናል የሚል ጥያቄ ያነሱት ሰራተኞቹ ከሰዓት በኋላ ወደ ቤታቸው ተመልሰዋል። መንገዱን ከሰዓት በኋላ መከፈቱን ነው ከአፋር አካባቢ የወጡ መረጃዎች የሚያመላክቱት። ለሰዓት ከተለያዩ አካባቢዎች ያሰባስብኳቸው መረጃዎች እነዚህን ነው የሚመስሉት። ስለተከታተላችሁ በእጅጉ አመሰግናለሁ። ለሌላ ተመሳሳይ መርሃ ግብር እስከምንገናኝ ድረስ መልካም